ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የፀአምሮ የሀገር በቀል ህክምና ዩቲዩብ ቻናል ተከታታይ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁ? በዛሬው ዕለት አጭር ቪዲዮ ለአድማጭ ተመልካቾቻችን ለማቅረብ ወደ እናንተ መጥተናል። ከባለፈው የቀጠሉ ፕሮግራሞችን በአጭሩ በቪዲዮ የተደገፉ በፎቶ የተደገፉ ማስረጃዎችን ለአድማጭ ተመልካቾቻችን ይዘናል። እንደሚታወቀው ሰፊ ገለጻ አድርገናል በርዕሰ ጉዳዩ ላይ። ርዕሰ ጉዳዩ የኪንታሮት ህመም በተመለከተ የስጥሰጠ ማብራሪያ ነው። ከዚህ በመቀጠል ቀጥታ በቪዲዮ ወደ ታገዙ ገለጻዎች እንመራችኋለሁ። ተከታተሉ። የኪንታሮት ህመም በሀገራችን በስፋት ተስፋፍቶ ከሚገኙ በሽታዎች አንዱ ነው። ህክምናውን በብዙ መንገድ ይሰጣል። አይነቶቹ ጠቅለል ስናደርጋቸው ሁለት በሁለት እንከፍላቸዋለን። አንደኛው ውጫዊ ኪንታሮት የምንለው ነው። ሁለተኛው ውስጣዊ ኪንታሮት የምንላቸው ናቸው። ሁለቱንም በማዕከላችን ህክምና እየሰጠን እንገኛለን። ዛሬ ለአድማጭ ተመልካቾቻችን የህክምና በህክምና ሂደት ውስጥ ህክምናውን አግኝተው ፈውስን ከተጎናጸፉት ታካሚዎች ፈቃደኛ የሆኑትን ከሆኑት አንደኛውን ዛሬ ለአድማጭ ተመልካቾቻችን በፎቶ አስደግፈን ለማቅረብ ተዘጋጅተናል። እንግዲህ ከፎቶዎቹ እንደምንረዳው የህክምና ሂደቱ እና ህክምናው በራሱ ምን አይነት ለውጦችን እንዳመጣ በአግባቡ መመልከት እንችላለን። ይህ በፎቶ የምትመለከቱት ውጫዊ ኪንታሮት ነው። ውጫዊ ኪንታሮትን ህክምናው ከመሰጠቱ በፊት ገጽታው ምን ይመስል ነበር የሚለውን መመልከት ይቻላል። ከዛ ቀን ጀምሮ ህክምናውን ከጀመረ በኋላ ወደየት እንደሄደ የህክምና ሂደቱ ምን አይነት ለውጥ እያመጣ እንደሄደ ምንመለከትበት ፎቶዎች ናቸው ማለት ነው። ስለዚህ አድማጭ ተመልካቾቻችን ይህን ፎቶ በአግባቡ እንድትመለከቱልን እንጋብዛለን። ከመጀመሪያው መጨረሻውን ስናይ ለውጦቹ በእውነትም በትክክል ውጫዊ ኪንታሮትን ማዳን እንደሚቻል ያረጋገጥንበት ሂደት ስለሆነ በዚህ ሂደት ውስጥ አድማጭ ተመልካቾቻችንም እንደምትረኩ እንገነዘባለን። አድማጭ ተመልካቾቻችን ከዚህ ቪዲዮ ብዙ ቁም ነገሮችን እንደወሰዳችሁ ተስፋ እናደርጋለን። ይህንን ቪዲዮ ከወደዳችሁት እና ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ለሌሎች ታማሚዎች ደርሶ ታማሚዎች ፈውስን ያገኙ ዘንድ ሼር ማድረጉንም እንዳትረሱ። እናመሰግናለን።